አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን እንደምናላቸው ይህ የመስከረም 16 2018 ዕለታዊ ወቅታዊ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ በጥቁር ገበያ በዛሬው ዕለት ጨምሯል ወይስ ቀንሷል? የ18 ሀገራትን መረጃ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። እንግዲህ በዛሬው ፕሮግራማችን ላይ የተለያዩ የዓለም ሀገራት በትላንትናው ዕለት ከነገርኩባቸው ዕለታዊ የምንዛሬ ዋጋ ተመን ጭማሪ አሳይተዋል። የትኞቹ ሀገራቶች ናቸው የሚሉትን ሙሉ ዝርዝር ወደ እናንተ እናደርሳለን። እንዲሁም በህጋዊ ባንኮች መካከል በከፍተኛ ሁኔታ የምንዛሬ ዋጋ ተመኑ የሚታወቀው የሮሃ ፎሬክስን የሰባት ሀገራትን መረጃ በዚህ ቪዲዮ ይዘንላቸው ቀርበናል። እንደሚታወቀው የሐዋላ ምንዛሬ የሆነ ሰዓት ላይ ይጨምራል፣ የሆነ ሰዓት ላይ ደግሞ እጅግ በከፍተኛ ሁኔታ ይወርዳል። ከሰሞኑ ያለው ሁኔታ እንግዲህ ጭማሪ ነው። ይህ ጭማሪ በተለይ ለሀገራችን እጅግ በጣም ከፍተኛ ስጋት ነው እያል በዛሬው ዕለት እንግዲህ የአሜሪካ ዶላርን፣ የካናዳ ዶላርን፣ የስዊስ ፍራንክን፣ ዩሮን፣ የኳታር ሪያልን ጭምር የሳውዲ ሪያልን፣ የዱባይ ድርሃምን፣ ፓውንድ ስተርሊን፣ የኩዌት ዲናርን የባህሪን ዲናር፣ የአውስትራሊያ ዶላር፣ የጆርዳን ዲናር፣ የኦማር ሪያል፣ የስዊድን ክሮን፣ የእስራኤል ሽቅልና የኢጅፕሻን ፓውንድን መረጃ ወደ እናንተ እናደርሳለን። በዛሬ ዕለት አንድ የአሜሪካ ዶላርን ስንመለከት ትናንት ከነበረበት በመጠኑም ቢሆን ጭማሪ በማድረግ 167 ብር ከ79 ሳንቲም ሲመነዘር 100 የአሜሪካ ዶላር 16779 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። እንግዲህ ክብራን ተመልካቾቼ ብዙዎቻችሁ በኮመንት ላይ የምትጽፉት ሐሳብ አለ። ይህም በየትኛው ብልክ ይሻላል የምትሉ ብዙዎች ናቸው። በእርግጥ በአሁን ሰዓት በጥቁር ገበያ መልአክ እጅግ ከፍተኛ የሆነ አደጋን እያጋለጠ ይገኛል። በተለይ በተለይ ደግሞ ገንዘባችሁን በሐዋላ ስትልኩ ከፍተኛ ሪስክ መውሰድ ይኖርባችኋል። ከዚህ ሁሉ መከራና ጭንቅ ግን በባንክ ልካችሁ በተለይ በአሁን ሰዓት የተለያዩ ባንኮች በዓልን አዲስ ምክንያት በማድረግ ማለት ነው ዳጎስ ያለ ሽልማትን እያዘጋጁ ስለሆነ የባንክን አማራጭ ብትጠቀሙ መልካም ነው። ላለው ነገር ግን በሐዋላ ለካቸው ገንዘባቸውን አጓጉል የሆነ ቦታ ላይ ከመጣል ሕጋዊውን አማራጭ ብትወስዱ መልካም ነው። ሌላው ዩሮ ነው። በዛሬ ዕለት 1 ዩሮ 195 ብር ከ80 ሳንቲም ሲመነዘር 100 ዩሮ 19580 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ዕለት 1 የካናዳ ዶላር 118 ብር ከ50 ሳንቲም ሲመነዘር 100 የካናዳ ዶላር 12810 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 22 ብር ከ60 ሳንቲም ሲመነዘር 100 የቻይና ዩዋን 2260 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ ስዊስ ፍራንክ 211 ብር ከ01 ሳንቲም ሲመነዘር 100 የስዊስ ፍራንክ 21101 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኳተር ሪያል ነው። በዛሬ ሁለት እንግዲህ ከተለያዩ መረጃ ቦታዎች እንዳገኘነው የኳተር ሪያል 43 ብር ከ70 ሳንቲም ሲመነዘር 100 የኳተር ሪያል 4370 የኢትዮጵያ ብር ሲመነዘር እንደዋለ እንግዲህ ትላንት ምሽት ላይ ባገኘነው መረጃ ለማወቅ ችለናል። ኳተርና አካባቢው ያላቸው የቻናል ቤተሰቦች በዛሬ ዕለትስ በስንት ሲመነዘር ውሏል? በኮመንት አስነብቡን እያል። ሌላው የሳውድ ሪያል ነው። በዛሬ ዕለት አንድ የሳውድ ሪያልን ስንመለከት 44 ብር ከ69 ሳንቲም ሲመነዘር 100 የሳውድ ሪያል 4469 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬ ዕለትም አንድ የዱባይ ድርሃም 45 ብር ከ99 ሳንቲም ሲመነዘር አንድ መቶ የዱባይ ድርሃም 40599 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 546 ብር ከ15 ሳንቲም ሲመነዘር አንድ መቶ የኩዌት ዲናር 54615 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬ ሁለት አንድ ፓውንድ ስተርሊ 225 ብር ከ40 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22540 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬ ሁለትም አንድ የባህሪን ዲናር 440 ብር ከ50 ሳንቲም ሲመነዘር አንደመቶ የባህሪን ዲናር 44ሺህ ከ50 ሳንቲም እንደሚመነዘር ዌብሳይቱ አስነብበውናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ዕለት አንድ የጆርዳን ዲናር 234 ብር ከ30 ሳንቲም ሲመነዘር 100 የጆርዳን ዲናር 23330 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማን ሪያል ናት። በዛሬ ዕለትም አንድ የኦማር ሪያል 435 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 43580 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ዕለት አንድ የአውስትራሊያ ዶላር 109 ብር ከ35 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10935 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሸቅል 49 ብር ከ70 ሳንቲም ሲመነዘር 100 የእስራኤል ሸቅል 4970 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላ መግቢያ ላይ እንደገለጽኩላችሁ በሀገራችን ኢትዮጵያ ከህጋዊ ባንኮች መካከል በከፍተኛ ሁኔታ የምንዛሬ ዋጋ ተመኑን የሚያቀርበው እንግዲህ የሮሃ ፎሬክስ ዕለታዊ ምንዛሬ ተመን ነው። ይህም በዛሬ ዕለት እንግዲህ አንድ የአሜሪካ ዶላርን 158 ብር ገዝቶ 161 ብር ከ16 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 204 ብር ከ25 ሳንቲም ገዝቶ 208 ብር ከ34 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 179 ብር ገዝቶ 182 ብር ከ58 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 41 ብር ከ25 ሳንቲም ገዝቶ 42 ብር ከ08 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 40 ብር ከ15 ሳንቲም ገዝቶ 40 ብር ከ95 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 190 ብር ከ05 ሳንቲም ገዝቶ 193 ብር ከ85 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 20 ብር ከ95 ሳንቲም ገዝቶ ሀያ አንድ ብር ከሰላሳ ሰባት ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመኑ ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት በሐዋላ እንዲሁም በባንኮች መካከል ከፍተኛ የዋጋ ተመን ያለውን የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን በንጽጽር ወደ እናንተ አድርሰናል። ቪዲዮውን ላይክ ላይክ ሸርሸር እያደረጋቸው ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ